ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ገጽ መረጃዎቻችን እነሆ። ከሀገር ውስጥ እና ከባህር ማዶ ያዝናቸውን መረጃዎቻችንን በማቅረብ ቤዛቤት አራጊ አብሬያችኋለሁኝ። የማስቀደመው የሀገር ውስጥ ጉዳዮቻችንን ይሆናል። ኢንፊኒክስ ኢትዮጵያና የአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የትራንስሽን ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበርና የአዲስ አበባ ተግባረድ ፖሊቴክኒክ የኢንፊኒክስ ኢትዮጵያ ፈጠራና ወጣቶችን በቴክኖሎጂ ለመደገፍ የመግባቢያ ስምምነት ተፈራርመዋል። ይህ የመግባቢያ ስምምነት ከጽሁፍ ሰነድን በላይ ነው። ወጣቶች በትምህርት በፈጠራና በቴክኖሎጂ የሚያበረታታ ግብ ያለው ነው ሲሉ የኮሌጁ ዲኒ የሆኑት ዶክተር ተስፋይ አድማሱ ለብስራት ራዲዮ ተናግረዋል። ስምምነቱ ለነገ በጋራ በኢትዮጵያ ቴክኖሎጂ ክህሎቶችን ማሳደግ በሚል መሪ ቃል የተፈረመ ሲሆን የስምምነቱ ዋና ዓላማ ኢንፊኒክስ ክለብን በተግባረ ዕድ ፖሊቴክኒክ ኮሌጅ ማቋቋም መሆኑ ተነግሯል። እንዲሁም የኮሌጁ ተማሪዎች ከተግባራዊ ልምድ በተጨማሪም የስራ እድላቸውንና በራስ መተማመናቸውን የሚያሳድጉበት ነው ተብሏል። ኢንፊኒክስ እንደ አውሮፓውያን አቆጣጠር በ2011 በኢትዮጵያ ከተመሰረተበት ጊዜ አንስቶ በሺዎች የሚቆጠሩ የስራ እድሎችን ፈጥሯል ስትል ሳምራይ ስዩም ዘግባለች። በህገ ወጥ መንገድ የነዳጅ ቤንዚን በመኖሪያ ቤት ውስጥ አከማችቶ የተገኘው ግለሰብ በእስራትና በገንዘብ መቀጮ ተቀጥቷል። በጅማ ከተማ አስተዳደር ወረዳ ሁለት በህገ ወጥ መንገድ የቤንዚን ነዳጅ በመኖሪያ ቤቱ ያከማቸው ግለሰብ በእስራትና በገንዘብ መቀጮ ተቀጥቷል። የጅማ ከተማ ፖሊስ ኮሚኒኬሽን ጽህፈት ቤት እንደገለጸው ተከሳሽ ነቢብ መሐመድ የተባለው ግለሰብ በጅማ ከተማ ወረዳ ሁለት ጊንጆ ቀበሌ ውስጥ መስከረም 14 ቀን 2018 ዓ ም በመኖሪያ ቤቱ 76 ሊትር ቤንዚን ሸሽጎ በማከማቸት ባለ ሁለት ሊትር ውሃ ፕላስቲክ እየቀነሰ ሲሸጥ በመገኘቱ በቁጥጥር ስር ውሏል። ተከሳሹ በህገ ወጥ መንገድ በመኖሪያ ቤቱ ያከማቸውን ቤንዚን በድብቅ በከፍተኛ ዋጋ ሲሸጥ በመገኘቱ በቁጥጥር ስር ውሎ ምርመራው በፖሊስ ሲጣራ ቆይቶ ለአቃቤ ህግም መዝገቡ ተልኳል ተገኝቷል አቃቤ ህግ የነዳጅ ምርቶች ና ውጤቶችን ለመቆጣጠር እናም ለማስተዳደር የወጣውን መመሪያ ደንብ ቁጥር 1363/2017 ንዑስ አንቀጽ ሁለት በመጥቀስም ክስ መስርቷል በአቃቤ ህግ የተመሰረተውን ክስ የተመለከተው የጅማ ከተማ ወረዳ ሁለት ፍርድ ቤት ተከሳሹን በሁለት አመት እስራት ና በሀያ ሺህ ብር የገንዘብ መቀጮ እንዲቀጣም ወስኖበታል ስትል ሰምሀር አለባቸው ዘግባለች በቤተሰቦቼ ሀብት አትንደላቅቂም በማለት የወንድሙን ሚስትና ልጅ በስለት ወቅቶ የገደለው ግለሰብ በእስራት ተቀጥቷል በምዕራብ ወለጋ ዞን ቤጊ ወረዳ ሐሙስ ገበያ የተባለ አካባቢ ነዋሪ የሆኑት ጃፈር አብዱልካሪም እና ኑረሻ አብዱራማን በትዳር ለአመታት አብሮ መኖራቸው ተገልጿል። አብረው የሚኖሩት በጃፈር አብዱልካሪም ቤተሰቦች ግቢ ውስጥ ሲሆን ቤተሰቦቹ የልጃቸውን ሚስትናም ትዳሩን አክብረው በሰላም ሲኖሩ እንደነበረ የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ዋና ኢንስፔክተር ቹቹ ኢቱ ለብስራት ራዲዮ ተናግረዋል። የሰይድ ቤተሰቦች የልጃቸው ሚስት ስትወልድ ይበልጥ እንደወደዷትና የሚፈለገችውን እንድታደርግም የፈቀዱላት እንደሆነም ተገልጿል። ከቤተሰቡ መካከል የጃፋር ታናሽ ወንድም ሰይድ አብዱልከሪም ግን የወንድሙን ሚስት በቤተሰቡ መወደድ አላስደሰተውም። በተለያዩ ጊዜያትም የጠበቀ ትንኮታ ቢፈጽምባትም በሁለቱ ወንድማማቾች መካከል ጸብ ላለመጫር በማሰብ ሚስት ነገሮችን በትዕግስት ማለፏም ተነግሯል። በቤተሰቦቼ ሀብትና ንብረት አትንደላቀ ቂም በማለት ወደ ዛቻ ሲያመራ ጉዳዩን ለባለቤቷ ለማሳወቅ ትገደዳለች። በዚህም ቂም በመያዝ መጋቢት 13 ቀን 2017 ዓ ም ከቀኑ 6 ሰዓት ላይ በግቢው ማንም አለመኖሩን አረጋግጦ ስለታም ቢላ በመያዝ በመጀመሪያ የወንድሙን ሚስት የተለያዩ ሰውነቷን ክፍሏን ወቅቶ ከገደለ በኋላ የሁለት ዓመት እጃቸውን በተመሳሳይ ሁኔታ በስለት ቢላ ወቅቶ ህይወቷ እንዲያልፍ አድርጓል። ተከሳሽ ድርጊቱን ፈጽሞ ሊሰወር ሲሞክል ፖሊስ ክትትል በማድረግ ቁጥጥር ስር የዋለው መሆኑን ዋና ኢንስፔክተር ቹቹ ኢቱ ለብስራት ራዲዮ ተናግረዋል። ፖሊስም የወንጀል ድርጊቱን በማጣራት የእናትና ልጅን አስክሬን ምርመራ በማድረግ ውጤቱን ተቀብሎ በበቂ ማስረጃ በማጠናከር ለአቃቢ ህግ ልኳል። አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 539 ዝባር 1 በከባድ የሰው መግደል ወንጀል ክስ መስርቷል። አቃቢ ህግ የተመሰረተውን ክስ የተመለከተው የምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ጥቅምት 14 ቀን 2018 ዓ ም በዋለው ችሎት ተከሳሽ ሰይድ አብዱልካሪምን ሰውን ለመግደል አስቀድሞ በነበረው ሀሳብ ስለት መሳሪያ አዘጋጅቶ በጭካኔ ተግባር እናትና ልጅን በመግደሉ በማስረጃ በመረጋገጡ ነውረኛናም አደገኛ በመሆኑ በእድሜ ልክ እስራት እንዲቀጣም ወስኖበታል ማለቱን ኤደን ሽመልስ ዘግባለች። ወደ ባህር ማዶ መረጃችን ስንሻገር መዳረሻችን ታንዛኒያ ይሆናል። አወዛጋቢውን የታንዛኒያ ምርጫን ተከትሎ የተነሳው ተቃውሞ ለሶስተኛ ቀን መብረድ ባለመቻሉ ወታደራዊው ኃይል ተሰማርቷል። በመቶዎች የሚቆጠሩ ተቃዋሚዎች በታንዛኒያ የንግድ ዋና ከተማ ለሶስተኛ ቀን የተቃውሞ ሰልፍ በማድረግም ከፖሊስ ጋር ተጋጭተዋል። አጨቃጫቂናም ትርምስ ያለበትን ምርጫ ተከትሎ የብሔራዊ ምርጫ ቦርድ የምርጫ ውጤቶችን ማስታወቅ እንዲያቆም ጠይቋል። ዛሬ አርብ የተከሰቱት ተቃውሞዎችን ለማብረድ መንግስት ወታደሮቹን በጎዳናዎች ላይ በማሰማራትና የኢንተርኔት አገልግሎትንም ዘግቷል። ሀሙስ እለት ከሰባት ሚሊዮን በላይ ህዝብ በሚኖርባት ዳሬሰላም ከተማ በማባጋላ ኮንጎ ላምቦቶና ኪሉቪያ ሰፈሮች የሰዓት ላፊም ክልክላም ተጥሏል። ፖሊስም ተቋሚ ሰልፈኞችን ለመበተን አስለቃሽ ጭስና የተኩስ ድምፅን አሰምቷል። ረቡዕ ከሰዓት በኋላ ወጣቶች ወደ ጎዳና በመውጣት የምርጫ ውጤትንና የተቃዋሚ መሪዎችን እንግልት በመቃወምም ተጀምሯል። በርካታ ተሽከርካሪዎች፣ ነዳጅ ማዲያና የፖሊስ ጣቢያዎች በተቃዋሚዎች ተቃጥለዋል። አምነስቲ ኢንተርናሽናል በዚህ ሳምንት ቢያንስ የሁለት ሰዎች ህይወት ማለፉን አስታውቋል። የመንግስት ቴሌቪዥን ታንዛኒያ እንደ አውሮፓውያን አቆጣጠር በ1961 ከነጻነቷን ካገኘች በኋላ የሚያስተዳድረው የቻማ ቻ ማፒንዱዚ ፓርቲ ስልጣን ጊዜ ጊዜውንም ለማራዘም የሚያስችለውን አሸናፊነት ውጤት ማግኘቱን አስታውቋል። በረቡዕ ምርጫ የፕሬዚዳንት ሳሚያ ሶሎ ሀሰን ሁለቱ ታላላቅ ተፎካካሪዎችም ከውድድሩ የተገለሉ ሲሆን ይህም ዜጎችናም የመብት ተሟጋቾችን ያስቆጣም ውሳኔ ሆኗል። ተቀናቃኝ ፖለቲከኞቹ በምርጫው እንዳይወዳደሩ መደረጉን በተቃዋሚ አባላት አክቲቪስቶችና በጋዜጠኞች ዘንድም ትችትን አስከትሏል። ንጉስ ቻርለስ ሳልሳዊ የሉላ አንድሬውን ማዕረግ በመክፈፍ ከንጉሳዊ ቤት አባረሩት። ንጉስ ቻርለስ ሳልሳዊ የወንድማቸውን ልዑል አንድሪውን የቀሩትን የማዕረግ ስሞች እንዲነሳም አድርገዋል። ከሳምንታት ግፊት በኋላ ከንጉሳዊ መኖሪያ ቤት ያስወጡ ሲሆን ከወሲብ ወንጀለኛው ጄፍሪ ኤፕስታይን ጋር ልዑሉ ባላቸው ግንኙነት ንጉስ ቻርለስ ሳልሳዊ እርምጃም እንዲወስዱ ተገደዋል። ቡኪንግሃም ቤተ መንግስት ሐሙስ ዕለት ንጉስ የልዑል አንድሪውን ማዕረጎችናም ክብርን ለማስወገድ መደበኛ ሂደት እንደጀመረ ማስታውቋል። ከንጉሱ ያልተለመደ እርምጃ በኋላ አንድሬው አንድሬው ዊንዘር በመባል ከዚህ በኋላ ይታወቃሉ። ልዑል የሚለው መጠሪያ ስማቸው በፊትም ጥቅም ላይ የማይውል ሲሆን ከሮያል ሎጅ ወደ ግል ማረፊያ ቤት እንዲሄዱ ይገደዳሉ። የብሪታንያ ሎል ወይንም ልዕልት ይህንን ማዕረግ ሲነጠቁ ከዚህ በፊት ብዙም ያልተለመደ ነው። ለመጨረሻ ጊዜ የሆነው እንደ ዩሮፓን አቆጣጠር በ1919 የዩናይትድ ኪንግደም ንጉሳዊና የሃኖቨር ሎል የነበረው ሎል ኤርነስት አውግስጦስ በአንደኛው የዓለም ጦርነት ወቅት ጀርመን ጋር በመወገኑ ከብሪታንያ ንጉሳዊ ማዕረግም ተሰርዟል። በዚህ ወር መጀመሪያ ላይ ከኤፕስታይን ጋር ስላላቸው ወዳጅነት አዳዲስ መረጃዎች መውጣታቸውና የኤፕስታይን ሰለባ በሆኑት የቨርጂኒያ ሮበርትስ ጄፍሪ ጽታል ቃት ክሶች ስማቸው ተያይዞ በመነሳቱም ልዑሉን ከሮያልዝ የማስወገድ ፍላጎት እየጨመረ መጥቷል። ነገር ግን ንጉሱ በንጉሳዊ ልጅነት ከተወለደበት ጊዜ ጀምሮ የንግስና ልጅ እያለ የያዙትን የልዑልነት ማዕረግ በማንሳት ለከባድ የፍርድ ጥፋቶችም ለመቅጣት የበለጠም እርምጃ ወስደዋል። የተከበራችሁ ተመልካቾቻችን ከብስራት የዩትዩብ ገጽ መረጃዎቻችን ነኚህ ነበሩ። መረጃዎቹን በማድረስ ቤዛቤት አራጋ ገብሬያች ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩትዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ መልካም